እድለኛ ነኝ እኔም አንተን በማወቄ በጣም ምክንያቱም ብዙውን አያለውኝ ይከታተላለውኝ። አንድ ትንሽ ልጅ የማይጠበቅ የስልሳና የሰባ አመት እድሜ የያዘ ሰው ጭንቅላት ነው የያዝከው። በጣም የሚገርም ነው በእውነት በጣም በጣም የሚገርም ነው። ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው። ምን እያሉ ነው? እና አንተ ደግሞ በእንደዚህ ውስጥ ራስህን አትሻይን አድርጎ መውጣት መቀባት ነው በቃ አሜን። ቴንክ ዩ ቴትም አይመጣም። በተጨበጨበ ሰዓትም በሞቅታም በምንም በምንም የሚመጣ ማንም ነገር የለም። እግዚአብሔር ከሰጠህ ግን ማንም አይነጥቀህ። ለዚህ ነው እኔ ትያትር እንግዲህ ስሰራ በቅርብ ጊዜ ነው። ሜታን ሰምተህ እንደሆነ አላውቅም። ሜታ ማስታወቂያ በእሱ አብትሻይን አረብ፣ ከዛ አርበኛው ልጅ አለ ቁጥር አንድ፣ እሱ የበለጠ የበለጠ በለጠ